ምን ምን ነው? ምን ነው ቤት? ምን አጠፋን? ምን አጠፋን? እስቲ እንደው እንደው፣ አሁን እዚህ ቤት በቃ ሰው መናቅ ጀመረ አይደል? አይ ጋሼ፣ አይ ጋሼ፣ ይህን ሳያዩ መሞታቸው አልገባኝም። በቃ ለምን እየሆንክ ነው እንደው? ምን ምን ሆናለሁ? እንደው ምን ማለት ነው? እንዴ፣ ቢቻል እንደዚህ ተሰልፈው ጡር እንዳይዘው ትሪ ታሽ እያደረጉ የሚሄዱት አሉ አይደል? እነሱን ማንስ መጣት ነበር አለ። በለዚያ ካልተቻለ ደግሞ እዚህ ወንበር እያሞቁ ደመወዝ የሚቀበሉ ሰራተኞች አሉ አይደል? እነሱን ሰብስበሽ አስጨብጭበሽ እንዲቀበሉ ሻታሪ ስ ባካሁን ዞር በሌሌ ሄድበት እንዲ ባይሆን፣ ተመልሰሽ ገብተሽ እኔ ከፍቼ አስወረድሻለሁ። እውነት ለምን አትገባም? ናግባ አቤት ደግነት እኮ ነው። ኮት ያለቀ እንዳንተ ልጅ ያላለቀብኝን ነገር ጠይቅኝ። ግን ብሬ ፊትህን አይቼ ምንም ባህሬን መረዳት አልቻልኩም። ባህሬን አሳየሁ አላሳየው ስራው እንደሆነ በእኔ ትከሻ በኩል ማለፉን አያቆሙም ብዬ ነው። እሺ ያንተንስ ፊትህናው ብዬ ልለፈው። ያ ሳሚ ግን ምን ነክቶት ነው የኔን ስራ አስኪያጅነት ሊቀበለው ያልቻለው? እኔም ከመላምት ውጭ እውነታውን ላውቅ አልችልም። ለነገሮች ችግር የለው። አዲስ ነገር ሲፈጠር መቃወም የድሃና የችጋራን መገለጫ ነው። የፎቶ ሽግግር ግን ትንሽ አልፈጠንም ነው። አይ እንግዲህ አጀምረኝ፣ ወደ ስራ ብትሄድ ይሻላል። እዚህ የተቀጠርከው የምናቡ ዘመድ ስለሆንክ ነው እንጂ ምንም ብቃት ኑሮ እንዳልሆነ ሁላችንም እናውቃለን። እኔ እንኳን ስራዬን አውቄ የምሰራ ሰው ነው። ባይሆን የተወሰነ ገንዘብ ወጪ ይደረግና መልካም ምኞት ብንመኝ ልሽ፣ ቆንጆ ነው። ከእኔ ገንዘብ ወጪ ተደርጎ ለእኔ መልካም ምኞት ምን ችግር አለ? ለሌሎችም ሰራተኞች ሞራል ይሆናቸዋል። መሪ አልባ ሆናችሁ ስለከረማችሁ ምንም ብታስቡ አልፈርድባችሁ። አተሳሳጅ ጋሼ ስራና ፍቅርን ስላስተማሩ ሁላችንም ቀን ከሌት ነው የምንሰራው። የማላውቀውን ነገር የምትነግረኝ ከሆነ በሩ ከኋላ ነው። የጋሼ እውቀት፣ ትጋትና ፍቅር በአንቺ ላይ ይደሩ። እና ደግሞ ለዛም መሰሪና ተንከሲት ሰውዬ ይሄን እንዲቀይረው ስጠው። ያዘው። ሴልስ ኤንድ ሪፕሬዘንታቲቭ የሚለውን ወደ ጀነራል ማናጀር ቀይረው፣ ብላለች። አዳሜ ለምንድን ነው የኔን ሰጣን መቀበል ያልፈለገው? ነው ወይስ እንደ ማንኛውም አካል ዲግሪ በሀያ ሺህ ብር እንድገዛ ነው የፈለጉት? እኔ የማስመጣቸው እቃዎች እንደሆኑ ሻጭ አያስፈልጋቸውም። ይህ ሲስተም ደግሞ ምን ሆነህ ነው የማይሰራው? ዛሬ ሁሉም ነው የተነሳብኝ። ሄሎ፣ ብርሃኑ ለምንድን ነው ሲስተሙ የማይሰራው? ምንሆነብሽ ኖት ሪስፖንድ ነው የሚለው? ኦ፣ እንደዛ ካልሽ ሲስተሙን የሰራው ሳሚ ስለሆነ ለእሱ ደውይለት፣ ያስተካክልልሻል። እንደ ተዋረዳችን ትደውልለትና፣ መጥቶ አቤት አለቃ ፈለጉ ይመሰለኝ ካሌም በኋላ እየተርበተበተ መጥቶ ኮምፒውተርን ያስተካክል። ተግባባን አለቃ፣ እንኳን ሳሚ በር ላይ የሚተኘው በቀለ ራሱ የሚርበተበት አይመስለኝም። ምን ነው፣ በአንድ ጭንቅላት ነው የምናስበው አልክ? ምን ላር ጋሻ አስተማረን ለስራ እንጂ ለአለቃ መገዛት እንደሌለብን ለሁላችንም፣ ስራችሁ ነው አለቃችሁ ይለን ነበር። አሁን እሱ አባባል አይሰራም። አለቃችሁ ደሞዝ የሚከፍላችሁ ነው። ወደዳችሁም ጠላችሁም አለቃችሁ ሄርሜላ ናት። እሺ ተግባባል? ጨርሻለሁ። ሳሚ፣ አለቃ እየፈለገች ነው። ምነው ከመግባቷ ፈለገችኝ? እስካሁንም ችላው ነው እንጂ የሚሆነው አስተያየቷን አይቼዋለሁ። መቻል ነው። ዘንድሮ አይ ደንደን ማለት ጥቅሙ፣ ደንደን ማለት እንደዚህ ነው። እንዲህ አይ በቃ እቃ አልታሸክም ነው የሚሆነ። ሳሚ ከከበደ ጥራን። እሺ እኛ እናግዛለን። ኧረ ቶሎ ግባ፣ ዛሬ ሴጣናው ተነሷል። ድጋሚ ከደወለች አላቅም፣ ጨርሻ። አይዞ ወንድሜ አታስብ። ሳሚ ው- ራስቸው አደራ። ስትገባ ትንሽ መርበት በታለበት ያው ቢሮክራሲ ፈለግሽ መሰለኝ። እኔ ሳሎን ስራው ነው የፈለገ ፈለጋችሁኝ። መቼም ካለ እኔ አይሆንላችሁም። እሺ፣ ዊንዶቴን ደግሞ አንተ፣ ምን ሆነ ይሆን? መቼም ካለ እኔ አይሆንላችሁም። እንዴ፣ ማይክሮሶፍትን ምን አድርጋችሁት ነው እንዲህ ፊቱን ነው የጣለው? ማውዝን ያስቀየማችሁ? ዝጋ። ሲስተሙ ምንድን ያደረገው? መርበትበት መርበትበት መርበትበት መርበት። ምን ፈለግሽ ሻለቃ? እንደምታደርግ አድርገ ሲስተሙን አስተካክለው። አይ ሻለቃ፣ አሁን እቺ እንደምታደርግ አድርጋት ያልሻት ነገር አምስት አመት ግቢ ሶስት አመት ደግሞ በስራ የተለፋባት ናት። ባይገርምሽ እንዲሁ ዝም ብሎ የተለፋባት እውቀት አይደለችም። ብሽሽቴ ማል በቆን ጥጫ ተመዥ ልጌ ስንትና ስንት በርበሬ አልቆብኝ የተገኘች ዲግሪ መሰለች። ከነ በርበሬ ገደል መግባት ትችላለህ። ከዚህ በኋላ ይህን ሲስተም ከበቀለ ውጪ ሁሉም ሰው ሊያቀው ይገባል። አንተም እንዲፈልግ አድርገህ እንደሰራሁ አውቃለሁ። እንደገና ስምንት ዓመት ወደ ኋላ ተመልሽ፣ ያልተቆነጠጠ ልጅ ላስተምር። አረተ ያለቃ፣ እውነተኛ እውቀትማ መከበር አለበት። የውሸታ እውቀትማ ስንቱን በጠረባ እየጣለች አዋረደቻቸው እኮ። አሃ አንተ በሲስተሙ ችግር ምክንያት ምንም ስራ ሳይሰራ እንዲጓል ነው የምትፈልገው? ያው መቼም እንደ ጋሼ ሞት ካልወሰደኝ የት እሄዳለሁ? እዚሁ እየተገለማመጠናል እንደ የምንውለው። ስማ አንተ እኮ ሰው ነህ። ስትክለፈለፍ መኪና ገጭቶ ብትሞትስ? ያለ ምንም መጠባበቂያ ድርጅቱ መክሰር አለበት። ኧረ አለቃ፣ ሰውነት ይቅደም። ግድ የለሽም። የሚጨነቅልህ ከፈለግ እናትህ ቤት ተቀመጥ። እዚህ የምትፈለገው ሲስተሙን ለመስራት ነው። ሲስተሙ ለዚህ ድርጅት ህይወት ማለት ነው። እሺ፣ ነይ ተመልከች ዋርኒንግ ሲመጣልሽ ኦኬ ትያለሽ። ከዛም ኮንቲኒዩ ከማለትሽ በፊት ሺፍት ኤፍቱን ትጫኛለሽ። ሲስተሙ ቡት እንዲያደርግ ኮንቲኒዩ ትያለሽ። ተሳስተሽ ኤፍ ስሪ ከተጫንሽ ተመሳሳይ መልእክት ይመጣል። ነገር ግን ኮንቲኒዩ ካልሽ፣ ቡት ሳይሆን ሲስተም ሪሴት ነው የሚያደርገው። ከዛ ሁለቱንም ሲስተም ኦን አድርገሽ ሲስተም ኤን ከሲስተም ቢ ጋር መርጅ አድርጊው። ተረዳሽኝ አይደል? ይህ ምንድን ነው የሚያስሮጥ? ቀስ ብላ አስረዳኝ እንጂ። ከዚህ በላይ እንዴት ቀስ ልበል? የስምንት ዓመት ድካም እኮ ነው በሰላሳ ሰከንድ የሰጠውሽ። አሁን ቀስ ብለ ቀጥል። እሺ ነይ ተመልከች። ይኸው ዋርኒንግ ሲመጣልሽ ኦኬ ትያለሽ። ከዚያም ኮንቲኒዩ ከማለትሽ በፊት ሺፍት ኤፍቱ ትጫኛለሽ። ሲስተሙ ቡት እንዲያደርግ ኮንቲኒዩ ትያለሽ። ከዚህ በኋላ ድምጽ መስማት አልፈልግም። እንደውም አዲስ የሲስተም ኢንጂነር እቀጥራለሁ። ሁሉንም ለእሱ ታሳየዋለሁ። በቃ ፔድ አፈላልጊያ። እርግጠኛ ነኝ ግን እንደ 1960ዎቹ ቴሌቪዥን ጀርባውን መታ መታ እያደርጉ የሚሞክሩ ናቸው የሚሆኑት። አንተ የት ነህ? እኔማ ቢሮ ከገባ ቆየው። ኦ ሶሪ እቀጣለሁ። እሺ እጠብቅሃለሁ። ሚቱ ባይ ፈትኒኒ ለካሰው ቀጥረሽ ነው እንደዚህ አማረብሽ። አላስፈላጊ ሰዎችን አስወጥተሽ አስፈላጊ ሰዎችን ስታስገቢ፣ ልክ እንደኔ ከኳክብት ትደምቂያለሽ። ወይ ታድለሽ! እኔ ግን አላስፈላጊ ሰው አላውቅም። እንደ ጨረቃ አላበራም ማለት ነው። ማን ነው እንደ ኮከብ ወይ? አንቺን አስወጥቼ ልሞክር። አንቺን ደግሞ እወድሻለሁ። አይሆንም። አቡ አቡን ነው ማስወጣው። እንዲሁም ከልጅነት ጀምሮ በዛ በሚያስፈራራ ውሻቸው ሲያስፈራራኝ ነበር። ቆይ ሳሚይ አቡ በይኝ እሺ። አቡ ወሬ እስኪ ከአስር ስንት ሰጭኛለሽ? እኔ የምለው ብሬ፣ እዚህ ቢሮ ውስጥ ግን ትንሽ ነፃነት አልበዛም? ለሰው ልጅ ከአየር ቀጥሎ ነፃነት አስፈላጊ ነው። እንደኔ ግን በዝቷል፣ ሊታሰብበት ይገባል። ኦ ከአንቺ ጋራ ነው አይደል የተደዋወልን? አዎ ከእኔ ጋራ ነው። ብሩክ መጣህ እንዴ? ይቅርታ ያቡ ስላንተ ብዙ ነገር ስላወራችኝ የማውቅ መስሎኝ ነው። ከጠበቅኩት በላይ በአካል ቆንጆ ነሽ። አይደል ብታይ፣ ከቤት የተነስቼ ቢሮ እስክደርስ ድረስ ድረስ ሾፋፍኜ ነው እንጂ ሰዎቹ አያራምዱኝም። ያ የሚነሳና ያቡዬ ነው በዚህ ዞር ስል ጎንተል ነው። ይሄንን ተው ብዬ ሳጨርስ ይሄኛ ይጀምራል። ብታይ በራይድ እራሱ መሄድ አልቻልኩም። ተደግፈንሽ ካልነዳን ነው ብቻ። ምን አለፋ በስንት መከራ መሰለህ ቢሮ የምደርሰው። ለነገሩ ሲያንስብሽ ነው። ውይ እባክህ ተቀመጥ። አናቴ ላይ ነው የሚቀመጠው። ውይ ወንበር የለም ለቀ ትሰማኛለህ? አሁን ጥጋቡን ጥጋቡን ትተህ ቢሮዬ ድረስ መጥተህ ኮምፒውተሬን አስተካክል። ወይዬ ቤቢዬ፣ እሺ አሁኑኑ፣ ኑ እመጣለሁ። ደግሞ ጠራችኝ ብለህ ተመጻደቅና እኔን አያርገኝ። እሺ እኔ ፍቅር አንቺ ጠርተሽኝ፣ አሁን ሁኑ መጣው። አፍጥነው። ምን ባክሽ፣ አንድ መንቻ ካለቃለችኝ፣ እሷን አናግሪያት። አሁን ሁኑ መጣው። እሺ ይገባኛል ይቅርታ። በጣም እየሰማሽኝ አይደለም የማሽኖቹ ነገር አስጨንቆኝ ነው። ማሽኖቹ ገና አልገቡ። ያው አለቃችንን በቅርቡ ስላረፉ በአጭር ጊዜ ውስጥ ላይ ደርስልህ ይችላል። አትጨነቁ። የጋሽ ምናምን ሞት ሰምቻለሁ። በጣም ነበር ያዘንኩት። ያላችሁበትም ሁኔታ ይገባኛል። የጋሽ ለቅሶ ላይ ነበርክ እንዴ? እንደዛ ሳይሆን መሞታቸውን ነበር የሰማሁት። እንደሱ ከሆነማ በደንብ አላዘንክም ማለት ነው። መስሎ ነው። ኤዱን አትስማት። በቅርቡ ሀዘናችንን ጨርሰን ሙሉ ለሙሉ ወደ ስራ ስለምንመለስ እንክሳለ። እጠብቃለሁ። ለነገሩ ይህን የመሰለ ፈገግታ እያየው ድርጅታችሁን መቀየም የሚችል አይመስለኝም። አመሰግናለሁ። ህፃን እያለው ራሱ በፈገግታ ነበር የምታወቀው። እኛ ግን የምናውቅሽ በለቅሶች ነበረ። አየሽ ሳቅ እንዳመለካከቱ ነው። የት አሉ ኢንጂነሮቹ? እኔ ደግሞ የእውነት የመጡ መስሎኝ እኮ ላስተምር መዘጋጀት። አየሽ አይደል፣ የእውነት የተማረ ሰው ጠፍቷል። አይ የጊዜ ጉዳይ ሆኖ ነው እንጂ ማግኘት አይቀርም። ስራው እንዳያስተጓጎል ብዬ ነው እንጂ የጠራው የዚህን ያህል አስፈላጊ ሰው ሆነ እንዳይመስል። እኔ ደግሞ አንድ አስራ አምስት ጊዜ ስደዊ ምን ቸግሯት ይሆናል ብዬ እኮ አስቤ ነው። ለዛሬማ እጠቅምሃለሁ አቶ ሳሚ፣ ለነገ ግን ብዙም ላንፈልግህ እንችላለን። ይልቁንስ ከበቀለ ጋር ለመግባባት ሞክር። በኋላ ስትወጣ ለሻይ መቶ ብር ምናምን ስጠው። ሰው ምን ጊዜ እንደሚጠቅም አታውቅም። ምናልባት ወደ ጥበቃ ስራው አለም ከተቀላቀልክ ሽፍት ሊቀይርህ ይችላል። ጨረሱ? አለቀይ፣ ወደ ስራ ይልግባ። አንተስ ጨረስክ? አለቃ ሳሚን ከለከለችው ማለት ነው። አሁን ይሄኔኮ የቀጠራት ልጅ ካፌ ውስጥ ቁጭ ብላ ብቻዋን እየጠበቀችው ነው። ሩቅ ካልሆነ ሶ ጣል አደርሰው ይችላል። የሚወዳትን ልጅማ በቀላሉ ሊያጣት አይችልም። አይ አይ እንትን በደም ግፊቱ ምክንያት ሐኪም በእግር ተንቀሳቀስ ብሎታል። ሊሸኝ ብትለው ራሱ ሻይ ይገርማል። ያለ እድሜው ነው በደም ግፊት የሚሰቃየው። ሳሚ ደም ግፊት አለበት እንዴ? ብሬ፣ ይህንን ታውቅ ነበር። ግን በዚህ እድሜ መሆኑ በጣም ያሳዝናል። ልትንከባከቡት ይገባል። ምንም ቢሆን የሥራ ባልደረባቸው አይደለም? እኛ የቻልነውን እናደርጋለን። ከመኪና ውጭ ለደም ግፊት የሚመከር ነገር ካለ ያብስራ። ልታወቅ ትችላለች። እንግዲህ ማናቅም ሰው እስካላገኘው ድረስ በማንኛውም ሰዓት ልጠራህ እችላለሁ። ነቃ ደንገጥ ብለህ መጠበቅ ነው። ኢንጂነሮቹ እስካልተገኙ ድረስ እንግዲህ ምን አደርጋለሁ? ነገር ሰው ግን በጣም ጨካኝ ነው ልክ የሆነ ነገር ሲያገኝ ይደብቃል እኔ ነኝ አንቺ ነሽ ካለቃ ቢሮ የወጣ ነው እሷ ናት እንዴ የምታስጨምረው? ኤደን ከማውራትሽ በፊት ማሰብ መጀመር አለብሽ ማን ነው የሚሰማኝ ለማን ነው ማወራው ስለ ምንድን ነው የማወራው የሚለውን ማሰብ ካልቻልሽ ገደል ነው የምትገቢው ይቅርታሽ። ሳሚ በበሽታ አይቃና ነው። እኔ ምለው ብሬ የሆንኩት ነገር አለ እንዲህ። እኔ እኮ ስራ ስራ ስል ጤናዬን መከታተል እረስቸዋለሁ። እኔም አሁን ነው መታመመን የሰማሁት። ለማንኛውም ህመምህን ከሰው ከመስማት በፊት ስራ ማብዛት የለበም። በቃ ተገናኝተን በደንብ እናወራለን። በጣም ደስ ይለኛል። እና ደግሞ አንድ የማውቀው ዶክተር አለ፣ የስራ ባልደረባችሁን ይረዳዋል። አረረረ አንተ አትጨነቅ። አያስፈልግም ለማንኛውም ካስፈለገህ በዚህ ስልክ ደውልልኝ ኤኒ ታይም በሽተኛ ነህ እያለኝ ባልሆነ እናንተ ናችሁ የምታሰድቡኝ አላወቀኝም ሳሚ ምን ማድረግ ነው ይሄ እኮ የስራ ቦታ ነው እውነትም ቅናት እብድ ነው። ቀንቼ ነው የሚመስልሽ? ስለ ሰደበኝ ክብረኝ ስለነካኝ ነው እንጂ እኔ ሳሚ ቅናት አይነካካኝም። ሳሚ አትናደድ፣ ደምህ ይገፋል። አንቺ ደግሞ ዝጊ፣ የሚገፋ ይግፋሽ። ወይኔ አለቃ ስትጮህ ሰምታ መዘዝ ታመጣላችሁ። በቃ ነገሩን ቀለል አድርጉ። ገብቶኛል። ለእኔ በሽታ ማን እንደሚመኝልኝ ያውቃለሁ። ሄሎ አቶ መዝገቡ፣ ሰላም ነኝ። እኔ የምለው አቶ መዝገቡ አንድ ነገር ልጠይቆት ነበር። ለሌላ ሰው ምርመራ ማድረግ ይቻላል እንዴ? እኮ እዚህ አብረኝ እኮ ቢሮ የሚሰሩ ሰራተኞች ደም ግፊት ይታመሃል ምናምን ሲሉኝ ምናልባት ተመርምረውልኝ ከሆነ ብዬ እኮ ነው። ገባኝ፣ ገባኝ። ግን የት በመረመር ጥሩ ነው። እሺ በቃ እንዳሉኝ አደርጋለሁ። ሰላም ዋሉ። እናንተማ እንደ ባዳ በማንም ሀብታም ልታሰድቡኝ፣ ዘመድ አለኝ እኔ። ዶክተር አጥቼ ሰው እጅ ላይ ልጥሉኝ። በቃ ተረጋጋ፣ አለፈ እኮ አትሳሳት። እኔ ሀብታሞችን አቃቸዋለሁ። እድል ካገኙ አይቻሉ። አንድ መረዳው ሰው አለ እያለ እያስወራብኝ ነው። የእሱን እርዳታ እንደማልፈልግ ማወቅ አለበት። በዚህ ሁኔታ ከሄደ ልጁ መሞቱ ነው። ምን ልታደርግ ነው? ደውዬ እንደማያስፈልገኝ እነግረዋለሁ። በራሴ የምቆም ሰው ነኝ፣ እንደ ማንም ሰው አይሸውደኝም። ሄሎ፣ ስማ፣ ይኸውልህ፣ ኧረ፣ ሄሎ፣ እኔ ባለቤቱ ነኝ። እንዲህ እኔ እናት አልሰማውሽም። ምኑ ነኝ አልሽኝ? እኔ ባለቤቱ ነኝ። የማ? የብሩክ እስኪ ድጋሚው፣ የብሩኬ? አቤት ፍቅር፣ አቤት መዋደድ። ኤዱዬ ፍቅረኛ ከያዝሽ እንዲህ ግብግብ የሚልልሽ ይሁን። የማ ሲባል ኤዱዬ የሚል ይሁን። ሄሎ ሄሎ፣ ወየ ሃኒ፣ የብሩኬ ሃኒ፣ አንተ ቀልድ ነው መሰለኝ ልጅ እያለቀሰብኝ ነው። ታናሽ ልጅም አላችሁ፣ ሙሉ የሆነ ቤተሰብ። ውይ ልጁ እኮ አልቅሶባት ነው። ይጂ ጂ እናት ይጂ ጂ ጂ አንድ የሆነ መጽሐፍ ትዛለኝ በቃ። አንበሳው እንደዚህ ልጁን አቅፎ እንደዚህ በጫካ ውስጥ ጭንጭ እንደዚህ ጥቅጠር ውስጥ ከዛ ደሞ ነብሩ በዚህ ደግሞ ሲመጣ ፍየሉ እንደዚህ በቃ ተቃቅፈው ፍቅር የሆነ ቤተሰብ፣ እሱ መጽሐፍ አስታወሰኝ። ብሩኬ ሲወዳት አገር መም። ግን ብሬ ምን ያህል ቢተማመንባት ነው ግን የእሷን ስልክ የሰጠኝ? አቤት ፍቅር፣ አቤት ፍቅር። ሳሚ በቃ አሁንም አወጣችሁ? ተው እንጂ። ወጡ፣ ወጡ እኔ እኮ ፍቅራቸው ገርሞኝ ነው እንጂ ላስቀናት ብዬ እኮ አይደለም። የብሩኪ አለቻ አይ ፍቅር።